የዲቶክስን ነገር ለአንዴና ለመጨረሻ ጊዜ በትነንና አበጥረን እንወስድ። ሰውነታችን ሙሉ ለሙሉ እራሱን ማጽዳት ይችላል ወይስ እኛ ማገዝ አለብን? ካገዝንስ በምን አይነት መንገድ ነው ማገዝ ያለብን? ሰውነታችን በተፈጥሮ አምስት የጽዳት ሰራተኞች አሉት፦ ጉበት፣ ኩላሊት፣ አንጀት፣ ሳምባና ቆዳ። ጉበታችን በዋነኝነት ኬሚካል እና መርዛማ ነገሮችን ነው ከሰውነታችን የሚያጸዳው። ይህንንም የሚያደርገው እነዚህ መርዛማ ነገሮችና ኬሚካሎች በማቀነባበር መርዛማነታቸውን በማጥፋትና ተረፈ ምርታቸው በማስወገድ ነው። እዚህ የማጽዳት ሂደት ላይ ጉበታችንን ማገዝ ከፈለግን አልኮል መጠጦችን መቀነስ፣ ፕሮሰስ የተደረጉ ምግቦችን እና ኬሚካል የተጨመረባቸው ምግቦች መቀነስ፣ ሳቹሬትድ ፋት የሚባሉት ይሄ ጮማ ምናምን የመሳሰሉትን ነገሮች መቀነስ፣ የሰውነት ክብደታችንን መቆጣጠር እና በሐኪም ያልታዘዙልንን መድኃኒቶች አቢዩዝ አለማድረግ ወይ ዝም ብለን አለመዋት እነዚህን ነገሮች የማናርቅ ከሆነ ጉበታችን ሌሎች ነገሮችን በስነስርዓት ያስወግዳል። የስራ ጫናም ስለማይኖርበት ለረጅም ጊዜ በሰላም በጤና ያገለግለናል። ሁለተኛው ደግሞ ኩላሊታችን ነው። ኩላሊት ዋነኛ ስራው ደማችንን እያጠለለ ደማችን ውስጥ ያሉትን ጎጂና ቶክሲክ የሆኑ ነገሮች በሽንት መልክ እንዲወገዱ ማድረግ ነው። እዚህ የኩላሊታችን ስራ ወይም ዲቶክሲፊኬሽን ላይ ማገዝ ከፈለግን አንደኛ የምንመገበውን የጨው መጠን መመጠን፣ በቂ ውሃ መጠጣትና ጣፋጭና ስኳር ነገሮችን መቀነስ። በተጨማሪም ከሰውነታችን ብዙ ውሃ እንዲወጣ ወይም ሰውነታችን እንዲደርቅ የሚያደርጉ ነገሮችን መቀነስ። ሌላው ደግሞ አንዱን ኩላሊታችንን አውጥተን አለመሸጥ። ኩላሊትን ዲቶክስ አረጋለሁ ብሎ በጣም ብዙ ውሃ መጠጣት የተለያዩ ማዕድኖችና ኤሌክትሮላይቶች ከውሃው ጋር ከሰውነታችን እንዲወጡ በማድረግ ለብዙ የጤና ችግሮች ይዳርገናል። እነዚህን ጎጂ ነገሮች የማናረግ ከሆነው ኩላሊታችን ለረጅም ጊዜ ቀጥለጥ ብሎ የዲቶክስ ስራውን ያለምንም ማጋዥ ይሰራል። ሶስተኛ አንጀት። ብዙዎቻችሁ እዚኛው ዲቶክስ ላይ ነው ትኩረት አድርጋችሁ እየሰራችሁ ያላችሁ። የአንጀታችን ግድግዳ አንጀታችን ውስጥ ካሉት ባክቴሪያዎች ጋር በመተባበር ጎጂ ነገሮች ገና ወደ ደማችን ሳይገቡ እንዲወገዱ ያደርጋሉ። እነዚህ አንጀታችን ውስጥ ያሉ ባክቴሪያዎች የአንጀታችንን ግድግዳ ለመጠገንና የምንበላውን ምግብ ለማብላላት ያግዛሉ። እነዚህ ባክቴሪያዎች የሚመናመኑ የሚመናመኑና የሚጠፉ ከሆነ የአንጀታችን ግርግዳ አይጠገንም፣ ይሳሳል። ስለዚህ ጎጂ ነገሮች ቀጥታ ወደ ሰውነታችን ይገባሉ። የአንጀታችንን ግርግዳና አንጀታችን ውስጥ የሚኖሩ ባክቴሪያዎችን ጤንነት ጠብቀን አንጀታችን በትክክል ዲቶክስ እንዲያደርግ የምንፈልግ ከሆነ ያልተፈተጉ ወይም ሆል የሆኑ ሙሉ የሆኑ ተፈጥሯዊ ምግቦችን መመገብ፣ ፋይበር ያላቸው ልጣጭ እና ፋይበር ያላቸው ምግቦችን መመገብ ፕሮሰስ የተደረጉ ምግቦችን የላሙ የጣሙ ምግቦችን በጣም መቀነስ። እነዚህን ነገሮች በአግባቡ የምናደረግ ከሆነ አንጀታችን ለዲቶክስ ምንም የእኛን እርዳታ አይፈልግም። ዲቶክስ እያሉ በተለያዩ ነገሮች አንጀትን ማጠብ፣ አንጀታችን ውስጥ ያሉትን ጥሩንም መጥፎውንም ነገሮች አንድ ላይ ነው ይዟቸው የሚሄደው። ጎጂ ነገሮችን እናስወግዳለን ብለን ጠቃሚና ጥሩ የሆኑትንም ነገሮች አንድ ላይ እንሸኛቸዋለን። ጥሩና መጥፎ የሆነውን መቀመጥ ያለበትና መወገድ ያለበትን ነገር መለየት በዋናነት የአንጀታችን ስራ ነው። ጣልቃ ትግቡ የስራ መሆን ያለበት ለአንጀታችንና አንጀታችን ውስጥ ላሉት ባክቴሪያዎች ጤንነት የሚጠቅሙ ነገሮችን መስጠትና ማረግ ነው። መረዳት ያለብን ነገር ባክቴሪያዎችን ጠቃሚ ወይ ጎጂ የሚያረጋቸው የሚገኙበት ቦታ ነው። እነዚህ ባክቴሪያዎች ከአንጀታችን እስካልወጡ ድረስ ጤናችን ላይ ችግር አይፈጥሩም። እንደውም ምግብ በማብላላትና የአንጀት ግርግዳችንን በመጠገን ያግዙናል። ለዚህ አንጀታችን ውስጥ ያሉ ባክቴሪያዎች እንደ ማኪያቶ ናቸው። ጥሩን ከመጥፎ ለይተን ማስወገድ አንችልም። እኛ ማድረግ ያለብን ሰውነታችን የዲቶክስ ስራውን በአግባቡ እንዲሰራ የሚፈልጋቸውን ምግቦች መስጠትና የማይፈልጋቸውን ምግቦች ደግሞ አለመውሰድ ነው። ሌላው ሳምባችን ነው። ከምንተነፍሰው አየር ጋር አብረው የሚገቡ ጎጂ ነገሮችን እዛው አጣብቆ ያስቀራል። እነዚህን ነገሮችም በሳልና አ በማስነጠስ ያስወግዳል። የሳምባችንን ጤንነት መጠበቅ የምንፈልግ ከሆነ አለማጨስ፣ የአየር ብክለትና ብናኝ ያለባቸውን አካባቢዎች መጠንቀቅ በቂ ውሃ መጠጣት፣ አንቲኦክሲዳንት ምግቦችን መመገብና እንቅስቃሴ ወይም ኤክሰርሳይዝ ሬጉላርሊ ማድረግ ነው። ሌላው ቆዳችን ነው። ቆዳችን ሽፋን ስለሆነ ሰውነታችን ውስጥ ጎጂ የሆኑ ነገሮች እንዳይገቡ ይከላከላል። በትንሹ ከሰውነታችን መወገድ ያለባቸው ጎጂ ነገሮች ከላብ ጋር እንዲወገዱ ያደርጋል። የቆዳችንን ጤንነት በቋሚነት መጠበቅ የምንፈልግ ከሆነ ጽዳታችንን መጠበቅና ኤክሰርሳይዝ ማድረግ በጣም አስፈላጊ ናቸው። ስለዚህ በአጠቃላይ የጽዳት ወይም የዲቶክስ ስራቸውን እንዲሰሩ ለነዚህ የሰውነ ክፍሎቻችን የሚፈልጉትን ነገር ማሟላት ነው እንጂ እኛ ራሳችን ማጽዳት አይጠበቅብንም። ከነዚህ አምስት የአካል ክፍሎቻችን ውስጥ ችግር ያለበትና ስራውን በአግባቡ መስራት የማይችል ካለ ሐኪም ቤት ወይም ሆስፒታል በመሄድ በጤና ባለሙያዎች የታዘዘና የታገዘ ዲቶክስ ማድረግ ይቻላል።